ሰላም ጤና ይስጥልን፣ ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐርታንክስ ድጋፍ እንድታደርጉ ባክብሮት እየጋበዝን ኤዶም ላደረክልን የሱፐር ታንክስ ድጋፍ ከልብ ከልብ እያመሰገንን ከሀገር ውጭ የምታደምጡ በተመሳሳይ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህ ፕሮግራም እንመለከተው አርሴናሎች እንግዲህ በዚህ ሳምንት የፕሪሚየር ሊግ የሊግ ጨዋታ አይኖራቸውም። በቀጣይ ማክሰኞ ምሽት ፓሪስን ጀርሜንን ኤምሬትስ ያስተናግዳሉ። ቀደም ብሎ የፊክስቸር ሽግሽግ ተደርጎ በኤፌካፕ ክሪስታል ፓላስ ከአስቶን ቪላ ጋር ለሚያደርጉት ጨዋታ አርሴናል ረቡዕ ምሽት ነበር ከፓላስ ጋር። የዚህ ሳምንት የቅዳሜና እሑድ የእንግሊዝ ፕሪሚየር ሊግ ሰላሳ አራተኛ ሳምንት ፊክሸር ተይዞለት የነበረው ፕሮግራም የሰዓት ለውጥ የቀን ለውጥ ተደርጎ ሽግሽግ ተደርጎ ረቡዕ ምሽት ተጫውቶ ሁለት ለሁለት ከፓላስ ጋር በኤምሬትስ መለያየቱ ይታወሳል። ስለዚህ በዚህ ሳምንት አርሴናል የፕሪሚየር ሊግ ጨዋታ አይኖረውም። ማክሰኞ ምሽት ፓሪስ ሴንጀርሜንን ተጠባቂውን ትልቁን ጨዋታ በኤምሬትስ ያስተናግዳል። ምሽት አራት ሰዓት። ከዛ ቀደም ብሎ ግን በአርሴናል ዙሪያ የሚነሱ አንዳንድ ጥያቄዎች አሉ። በተለይ በቡድን ማጠናከር በኩል ቡድኑ አንድሬስ ቤርታን በትልቅ ኃላፊነት በስፖርቲንግ ዳይሬክተርነት ሹመት ካመጣ በኋላ የተለያዩ የዝውውር ሂደቶችን ለማፋጠን ለአርቴታ ቡድን ለቀጣይ የውድድር አመት ማጠናከሪያ የሚሆኑ በሳል አገልግሎታቸው በቡድን ጥራት ላይ ከፍተኛ የሆነና ውጤታማ ቡድኑን ሊያደርጉ የሚችሉ ተጫዋቾችን ወደ እስኳዱ ማምጣት ትልቁ ሚና ነው። ይህን እንግዲህ ለማድረግ እስፔን ጣሊያናዊ ስፖርቲንግ ዳይሬክተር ወደ ክለቡ ከመጡበት ጊዜ አንስቶ በተለያዩ ተጫዋቾች ዙሪያ እየሰሩ ነው የሚገኙት። ተጫዋች በማስፈረም ብቻ ሳይሆን ያሉትን ተጫዋቾች ጠብቆ ለመቀጠል፣ የቡድን ጥራትን ለማስፋት፣ መልሶ ግንባታው ወይም ማጠናከሪያው ሰፊ እንዳይሆን የቡድኑ ወሳኝ ቦታዎችን በመለየት ቡድኑ መጠናከር ያለበት በዘንድሮ የውድድር ዓመት ከታየበት ክፍተት ቡድኑ በወሳኝ ምዕራፍ ላይ ካጋጠመው የጉዳት ዝርዝሮች ውስጥ አንዳንድ ተጫዋቾች አገልግሎታቸው ከፍተኛ ሆኖ ነገር ግን አማራጫቸው በተጫዋቾችን ቀይሮ በፖዚሽን ላይ የሚጫወቱ ተጫዋቾች ውስን መሆናቸው የሚካኤል አርቴታን ቡድን በተለያዩ ውድድሮች ላይ ገፍቶ እንዳይሄድ ምክንያቱ ነው። ስለዚህ የዚህም ቡድን ጥራት መጨመር በቀጣይ የውድድር ዓመት ከዘንድሮ የውድድር ዓመት በተሻለ መልኩ በሁሉም ውድድሮች ውጤታማ መሆኑ እንዲያጠናቅቅ ቡድኑ የማጠናከር ስራ ከወዲሁ ተጀምሯል። ስለ ማክሰኞ ምሽት ጨዋታ አንድ መረጃ ልጠቁማችሁና ወደ ያዝነው ዝርዝር ጉዳይ እንገባለን። ትናንት ምሽት ፓሪስ ሴን ጀርሜን በሜዳው ኒንስን አስተናግዶ በሊጋ አ ከሰላሳ ጨዋታ በኋላ የመጀመሪያ ሽንፈቱን በሜዳውና በደጋፊው ፊት አስተናግዷል። ሶስት ለአንድ በሆነ ውጤት ፓሪስ ንጀርሜን ተሸንፏል በኒንስ። ይህንን ተከትሎ ታዲያ ለማክሰኞ ጨዋታ የሉዊስ ኤንሪኬ ቡድን አንድም ተጫዋች ሳያሳርፍ ነው በምርጥ አስራ አንድ በመግባት ሶስት ለአንድ የተሸነፈው። ለመጀመሪያ ጊዜ በዘንድሮ የውድድር ዓመት ሻምፒዮን መሆኑን አረጋግጧል። ነገር ግን ያለምንም ሽንፈት ሻምፒዮን ይሆናል ተብሎ ሲጠበቅ ነው ባልተጠበቀ መልኩ በኒንስ ሶስት ለአንድ የተሸነፈው ታዲያ ማክሰኞ ምሽት ለሚካኤል አርቴታና ለአርሴናል ኒንስ ጥሩ ኤክስፐሪመንት ከፊት ለፊት የመጣ አንድ አዲስ ብልጭ አለ። ለአርሴናሎች ትልቅ ተስፋ የሚጭር በይበልጥ አሁን ላይ ከተዘጋጁበት የጨዋታ መንገድ፣ የጨዋቱ ሲስተም፣ የተለያየ ታክቲካዊ ጉዳዮች በበለጠ ቡድኑ አጠና ሚካኤል አርቴታ በቀጣይ ቀናት ለመዘጋጀት የሚያመች በርካታ ክፍተቶችን የፓሪሴን ጀርሜንን ድክመቶች ያጋለጠም ጨዋታ ሊሆን ይችላል። ምናልባት የአርሴናል ደጋፊዎች የማታውን ጨዋታ ከተመለከታችሁ፣ ፓሪሽን ጀርሜን በሁሉም ረገድ ውጤታማ ሆኖ ግን ግብ ማስቆጠር አልቻለም። የመጨረሻ ግብ የማስቆጠር አቅሙ ተዳክሞ ነበር ግን ሉሲነሪክም በተቃራኒው ኤክስፐሪመንት ላይ እንደነበር የታዘብንበት የታዘምንበት ጨዋታ ነበር። 3 ለአንድ ተሸንፏል በዘንድሮ የውድድር አመት በፈረንሳይ ሊጋ የመጀመሪያ ሽንፈቱን ያስተናገደው። ይሄ ለሚካኤል አርቴታ ፍንጭ የሰጠ ጨዋታ ይሁን ወይስ የዚህ ውጤት መመዝገብ አርሴናልን ያዘናጋ ይሁን፣ በነገው ፕሮግራማችን ወይም በሰኞ ፕሮግራማችን ይዘንላችሁ ምን መጣ ይሆናል። በዋነኝነት ይህ ፕሮግራም ትኩረት ያደረገው እንግዲህ የቶማስ ፓርቲ የኮንትራት ጉዳይና የማርቲን ዙቢመንዲ የዝውውር ሂደትን በተመለከተ ከኤንቢሲ ሪባካና ዴቪድ ኦርኒስተን ሪባካ፣ እንደምታውቋት የኤንቢሲ የላይቭ ስርጭት የእግር ኳስ አስተላላፊ ጋዜጠኛ ናት። ዴቪድ ኦርኒስተን ደግሞ ለአትሌቲክስ የሚሰራ የዝውውር ዘጋቢ ነው። የታመነ የእንግሊዝ ዘጋቢ ነው እና በነዚህ ሁለት ግለሰቦች መካከል ጋዜጠኞች በተደረገ ውይይትና ስለ እያንዳንዱ ክለብ ወቅታዊ ሁኔታ ለአስር ደቂቃ በቆየ የላይቭ ዴቪድ ኦርንስተንን በማስገባት ሪባካ ያደረገችውን ኢንተርቪው በመመልከት ነው ይህን ዘገባ ያዘጋጀ ነው እና በይበልጥ ደግሞ እናንተ ወደ አትሌቲክስ የኤክስ ቻናል ገብታችሁ ቪዲዮን መመልከት ትችላላችሁ። በክፍያም መረጃውን ማንበብ ትችላላችሁ። ሰፊ ትንተና ሰጥቶበታል። አርሴናል አሁን ላይ ምንድን ነው በአማካዩ ስፍራ ያለው ወቅታዊ መረጃ? ምክንያቱም እነ ሪቬሎ የሚጽፉት ነገር ሌላ ነው። አንዳንድ የሚወጡ የእንግሊዝ ሚዲያ ይሄ በተለይ በታማኝነታቸው ወይም በተቀባይነት ደረጃ ብዙም ጠንካራ ያልሆኑ ጸሐፊዎች የሚጽፉት መረጃም አለ። ነገር ግን አንድም መረጃ ለአድማጮች ይመጥናል ወይም ይሄ መረጃ እውነታው ከፍ ያለ ነው በዝውውር ላይ የትኛውም አይነት ሁኔታዎች ተፈጻሚ እንደሚሆኑ እያወቅን ግን ለመረጃው ቅርብ የሆኑ በተለይ ከሚያገኙት መረጃ አቅም አንጻር የነ ዴቪድ ኦርኒስተን በእንግሊዝ እግር ኳስ ዙሪያ የሚሰጡት መረጃ በአብዛኛው አንድ መቶ ፐርሰንት ትክክለኛ ነው። ምክንያቱም ደግሞ እነዚህ ተንታኞች የሚያገኙት መረጃውን በቀጥታ ከክለቡ ነው? ወይም ከክለቡ ውስጥ አዋቂዎች የሚያገኙት መረጃ ሳይሆን ከክለቡ ዳይሬክት የሚሰጣቸው ኢንፎርሜሽኑ። ለዛ ነው ዴቪድ ኦርኒስተን በ15 ቀን እንኳን አንድ መረጃ ላይጽፍም ይችላል፣ 15 ቀን ሙሉ ከክለቡ በቀጥታ ዳይሬክት የታመነ መረጃ እስከሚያገኝ ድረስ። እንደነ ፋብሪዚዮ በ24 ሰዓት ውስጥ ከ48 በላይ መረጃ አይገልጹ፣ በጣም ቁጥብ ናቸው። ሳይረጋገጥ ኮንፈርም ሳይሆን መረጃ ይዘው አይወጡ። ለዛ ነው ተቀባይነታቸው በጣም ከፍ ብሎ የዚህ የዘንድሮ የ2024 25 በዝውውርና በታመነ የመረጃ ግንኙነት ዴቪድ ኦርኒስተን የተሸለመው በተጠናቀቀው ዓመት ፋብሪዚዮ የዘንድሮውን ደግሞ አሸናፊ ነው እንግሊዛዊ ዴቪድ ኦርኒስተን ነው። ይሄ እንግዲህ በኢንቢሲ በላይቭ ስትሪም የቅዳሜና እሁድን የጨዋታ የእንግሊዝ ፕሪሚየር ሊግ ግምገማን እያደረጉ ነው። ኦርኒስተንን ላይቭ አስገብተው ወቅታዊ አርሴናልን የዝውውር ሂደት የኮንትራት ጉዳይና በስፔን ሚዲያ የሚዘገበው በእንግሊዝ ሚዲያ ደግሞ የሚወጡ መረጃዎች እንዴት ይታያሉ ብሎ ነው የአርሴናልን ጋዜጠኛ የጠየቀችው። ቶማስ ፓርቴ እንግዲህ አሁን ላይ አርሴናሎች የራሳቸውን ህግ ወይም አርሴን ቬንገር ረጅም ጊዜ በቡድኑ የሚቆይ በፋይናንስ ስርዓቱ ላይ ከፍተኛ መናጋት እንዳይፈጥር አገልግሎታቸው ውስን ሆኖ ግን የሚያገኙት የኮንትራት መጠን ከፍ ብሎ ቡድኑን በስኳድ ግንባታ በኩል የተወሰነ ክፍተት እንዳይፈጠር አንድ ህግ አስቀምጠዋል። አንድ ተጫዋች ከሰላሳ ዓመትና ከዛ በላይ ሲሆን በአርሴናል ቤት ከሁለት ዓመት ኮንትራት በላይ አያገኝም፣ ወይም ሁለት ሲደመር አንድ ኮንትራት ነው ሊያገኝ የሚችለው። ይህን ሕግ እንግዲህ በመሻር ቶማስ ፓርቴን በአርሴናል ቤት ለማቆየት አርሴናሎች ከወዲሁ ጥረት ጀምረው እንግዲህ ጥረታቸው በስተመጨረሻም ወደ ስኬት እያመራ እንደሆነ ነው ጦርኒስተን የገለጸው ና ቶማስ ፓርቴ አንድ ዓመት ኮንትራት በአርሴናል ቤት የሚያቆየውን ፈርሞ ሲደመር አንድ ዓመት እንደ ብቃቱ ታይቶ ሊዘልቅ የሚችልበት አገልግሎቱ የሚቆይበት ደቂቃ በቡድን ውስጥ የሚያደርገው እንቅስቃሴን ታይቶ ኮንትራት ማሻሻያው እንደ አርሴናል ፍላጎት የሚጨመር የአንድ ዓመት ኮንትራት ጋረንቲ ተሰፍሮበት ያ ማለት በአርሴናል ፍላጎት ማለት ነው የሚጨመር የኮንትራት ሂደት ተካቶበት ቶማስ ፓርቴን በአርሴናል ቤት ለማቆየት ቅድመ ዝግጅቱ ተጠናቆ፣ ድርድሩ እንግዲህ ወደ ፋይናል ስቴጅ እየደረሰ እንደሆነና ፓርቴ አዲስ ኮንትራት በአርሴናል ቤት የሚያቆየውን ለመፈረም መቃረቡን አረጋግጧል። ይሄ ደግሞ በቅርብ ጊዜያት ውስጥ በተለይ የፈረንጆቹ አዲሱ ዓመት ከመግባቱ በፊት የአርሴናል ትልቁ የቀጣይ ሳመር ፕላን የተባለ የነበረው ፓርቴ፣ ጆርጂኒዮ፣ አሌክሳንደር ዚልቼንኮ በአማካይ ስፍራ ያሉ ተጫዋቾች ክለቡ ሸኝቶ በነዚህ ተጫዋቾች የደሞዝ ክፍያ ክፍተት በሚያገኘው ሌሎች አማካዮችን ሁለት ጥራት ያላቸውን ማለት ወደ ኋላ ዘንብሎ ሊጫወቱ የሚችሉ ዲስትሮየርና ይሄ በተለምዶ በስድስት ቁጥር ቦታ ከኳስ ጋር ባለው ግንኙነት ከፍ ያለ እንደነ ዛቪ ያለውን ሰው እንደነ ሰርጂዮ ቡስኬት አይነት አማካይ ማለት ነው። አንደኛው ደግሞ ዲስትሮየር የሆነ እንደነ ብሩኖ ጊመሬስ አይነት አማካይ ለማስፈረም ነበር የአርሴናል እቅድ። በተለይ ጆርጂኒ ከሚያገኘው ደሞዝ እና አሌክሳንደር ዚልቼንኮ በተመሳሳይ ፓርቴን ጨምሮ ቡድኑ እንዲህ አይነት ሂደቶችን ለማድረግ ነበር ፕላኑ፣ ከኤዱ ጋስፔር ጋር የነበረው ይህ ስፖርቲንግ ዳይሬክተር እንግዲህ እንደምታውቁ ኖቬምበር ላይ ለቀቀ። አርሴናል በፈረንጆቹ አዲሱ ዓመት መግቢያ የጥር ዝውውር መስኮት ላይ ተዳክሞ ጥረቶች ውጤታማ ሳይሆኑ አርሴናል ቢያንስ በሊጉ የነበረውን ጉዞ እንዳያስቀጥል መነሻ ምክንያት ነበር። በጥራትም፣ በኳሊ በተለያዩ ጉዳዮች፣ በአቅምም በስኳድ ጥንካሬ እንኳን አርቴታ እንዴት እየጠጋገነ ለሻምፒየንስ ሊግ ግማሽ ፍጻሜ እንደደረሰ እናውቃለን። በርካታ ጉዳቶች የቡድኑ አምስት ቋሚ ተጫዋቾች ለሁለት ጨዋታ በሌሉበት እንዲህ አይነት ሂደቶችን ተሻግሯል እና ዋነኛ ክፍተት የተፈጠረው የቡድኑን ውስጣዊ ጉለት መርምሮ ሊያጠሩ የሚችሉ ጥራቱን ሊያሳድጉ የሚገቡ ባለሙያዎች በቦታውና ሰዓቱን ጠብቆ ከቡድኑ ጋር አብሮ በጋራ ለመስራታቸው የኔ ኤዱ መልቀቅ ነበር። ይሄ ክፍተት ከተሞላ በኋላ ታዲያ አርሴናል ትላልቅ ኢንቨስትመንቶችን ለማድረግ በተለይ የሻምፒየንስ ሊግ የፕሌይኦፍ ውድድርን አልፎ እንደገና ግማሽ ፍጻሜ ደርሷል። ይህንን ተከትሎ ወደ መቶ ሚሊዮን ፓውንድ አካባቢ ቡድኑ አግኝቷል። አሁን ላይ እንኳን ወደ ፍጻሜ የሚያልፍ ከሆነ አሁንም የሚያገኙ የገንዘብ መጠን በዛው ደረጃ ከፍ እያለ ይሄዳል። በፒኤስአር ህግ አርሴናል ሊጣልበት የሚችለውን ገደብ በጥሩ የሂሳብ መዝገብ ቀጣይ የውድድር ዓመትን ቀጣይ የሂሳብ መዝገብን ለመጀመር ጥሩ ውጤትን አስመዝግቧል። አሁን ይህንን ተከትሎ ታዲያ ቡድኑ በአማካይ ስፍራ የፓርቴን ኮንትራት ማስፈረም ብቻ ሳይሆን የማርቲን ዙቢመንዲንም ጉዳይ በፍጥነት ለማጠናቀቅ ከፍተኛ ስራ እየተሰራ እንደሚገኝ ነው ዴቪድ ኦርኒስተን የገለጸውና በአንድ ወቅት ከአንድ ወር በፊት አካባቢ ሰርተን ነበር በተለይ የስፔን ሚዲያዎች ከኤልናሲናሌን ጨምሮ እነ ሪቬሎን ሞንዶ ዲፖርቲቮን አንድ መረጃ ቢፈለግ ከስፔን ሚዲያ በታማኝነታቸው ከፍ ያሉ ቢያንስ ለክለባ ለአንድ ክለብ ቅርብ የሆኑ ዘጋቢዎች በትልቁ አርሴናልን ማድሪድ ሃይጃክ በማድረግ የማርቲን ዙቢመንዲን ዝውውር ቀይሮታል ልክ እንደ አይላረ መንዲ ወደ ባርሳ ሊሄድ የነበረው ልጅ ማድሪዶች እንዳስፈረሙት ከሶሴዳድ እንዲህ አይነት የዝውውር ሂደት ፈጽመዋል ብለው ሲዘግቡ ነበር። እና ያ ጉዳይ ደግሞ በአርሰናል ቤት ያለውን መዘናጋት በይበልጥ ነቃ አርጓቸው፣ ያን መዘናጋት አትፍቶ በድጋሚ ያን ድርድር እንዲያፋጥኑት ምክንያት ሆናል። እና ማድሪድ ትልቁ ኢላማ አሌክሲስ ማካሊስተር ነው። የማካሊስተር ደግሞ የመልቀቂያ ሂሳብ 125 ሚሊዮን ፓውንድ ነው። ይህን ደግሞ ማድሪድ ለመክፈል አሁን ላይ ዝግጁ አይደለም። በሁለተኛ አማራጭነት ያዘው ማድሪድ ሌላ አማካይ ነው፣ ማርቲን ዙቢመንዲ በራደራቸው ውስጥ ቢኖርም ተቀዳሚ ምርጫቸውም አይደለም። ምንም አይነት ድርድርም እንዳላደረጉ ደግሞ ምሽት ላይ ዴቪድ ኦርኒስተን አረጋግጦ አርሴናል አድቫንስድ ስቴጅ ላይ ነው ያለው ብሏል። በአብዛኛው በዝውውር ሂደት ላይ እቺን አድቫንስድ የምትለዋን ቃል ሲጠቀሙ ሁለቱ ክለቦች ጠንከር ያለ ድርድር ላይ ያ ማለት ዝውውሩን ለማጠናቀቅ የአከፋፈል ስርዓት የዝውውሩን ሂደት አርሴናል አክቲቭ የሆኑን የሪሊስ ክሎዝ የሚከፍል ከሆነ ስልሳ ሚሊዮን ፓውንድ በቀጥታ ለስፔን እግር ኳስ ልክ ቶማስ ፓርቴን ባስፈረመበት መንገድ ማለት ስልሳ ሚሊዮን ፓውንዱን ሙሉ ቼኩን ነው ዳምፕ አድርጎ አስቀምጦ አርሴናል ዙቢመንዲ የሚያስፈርሙ ይህን ሂደት በተለያየ የተርም ክፍያ ለመፈጸም እየተደረገ ያለ ጥረት ነው። አሁን ላይ ዝውውሩን ያስተጓጉለው ነው ዴቪድ ኦርኒስተን ያለው። ይሄ ማለት ደግሞ አርሴናል ዝውውሩ ላይ ከማድሪድ የበለጠ ከፍተኛ እድል አለው ለማስፈረምም የተቃረበው አርሴናል። ስለዚህ አድቫንስድ ስቴጁ ድርድሩ ያለው በተርም አከፋፈል ወይም አርሴናል በቀጥታ ሪሊስ ክሎዙን ለመክፈል ነው። ስለዚህ እዚህ ደረጃ የሚደራደር ከሆነ ስለ ክፍያ አከፋፈል ስርዓት የተለያየ መንገድ ቡድኑ የሚጥር ከሆነ በግል ጉዳይ ያለው እንደምታቁት ያለፈው የፈረንጆች አዲሱ ዓመት ቀደም ብሎ የተረጋገጠ ጉዳይ ነው፣ አርሴናል ከዙቢመንዲ ጋር በግል ጉዳዮች የጨረሰው ስለዚህ በክለቦች መካከል የሚደረገው ድርድር በጥሩ ሁኔታ እንደቀጠለ ነው በአንድሬስ ቤርታ አማካኝነት። ስለዚህ የአርሴናል ፕላን ሽፍት አድርጎ ነው ይህን ጉዳይ ቀደም ብሎ ለመግደል ጥረቶች ተጠናክሮ የቀጠሉት። ያኔም ዝውውሩ መጠለፉን መረጃ ስናገኝ አጋርተናችሁ ነበር። ማድሪዶች ግን ፕላናቸው ሰፊ ነው። በአንድ ዙቢመንዲ ብቻ ትኩረት አላደረጉም። ዋነኛ ላማቸው የሊቨርፑሉን አሌክሲስ ማካሊስተር ነው ከዙቢመንዲ ይልቅ። ስለዚህ አርሴናሎች በተሻለ የድርድርና የዝውውር ሂደት ላይ እንደሚገኙ ዴቪድ ኦርኒስተን ገልጿል። ነገር ግን አርሴናልን ያሳሰበው አንድ ሌላ ተጨማሪ ክለብ ነገር ግን የእንግሊዝ ክለብ ያልሆነ በአምስቱ ትላልቅ ሊግ ግን ይህን ዝውውር የመጥለፍ አቅም እንዳለ ሁሉ የሚነገረው አንድ ኃያል ክለብ ተቀላቅሏል እና እንደ እኔ ግምት ብሎ እዛ ቪዲዮ ላይ እንደገለጸው ከሆነ ባየር ሙኒክ የተጫዋቹ ፈላጊ ነው ባየር ሙኒክ ዝውውሩን የተቀላቀለ ይመስለኛል ይህን ጉዳይ ደግሞ ከአርሴናል ውስጥ አዋቂዎች አግኝቻለሁ ግን አርሴናል አሁን ላይ በጥሩ ፖዚሽን ላይ ነው የሚገኘው ዝውውሩን ለማጠናቀቅ ቀደም ብሎ ጠንክሮ እየሰሩ ነው በአንድሬስ ቤርታ አማካኝነት ብሎ ገልጿልና ፓርቴ ጆርጂኒዮ ዝልቼንኮ ሊሸኙ የነበሩበት መንገድ በኤዱ ጋስፔር በተያዘ እቅድ ነው። አሁን ግን ፓርቴን በማቆየት ሁለቱን አማካይ ጆርጂኒዮ እና ዝልቼንኮን በመሸኘት ጆርጂኒዮን በነጻ ዝልቼንኮን በመልቀቂያ ሂሳቡ ከቡድኑ ከሸኙ በኋላ አንድ ኳሊቲው ከፍ ያለ እንደነ ማርቲን ዙቢመንዲን በማምጣት አርሰናል የአማካይ ስፍራ ኳሊቲውን ከፍ ማድረግ ይፈልጋል። እና የመጀመሪያም የመጨረሻም ተቀዳሚ ኢላማም አርሴናል ዝውውሩንም የማጠናቀቅ እድል ያለው ዙቢመንዲን ነው። አንድ መቶ ፐርሰንት ደግሞ ዝውውሩንም እየመራ ያለው አርሴናል ነው። በተመሳሳይ የቪክተር ጊሩኬስን ጉዳይ እዚህ ጋር ያየ ላንሳላችሁ። ተጫዋቹ ከኤልናሲናል ከሚባል አንድ የስፔ ሚዲያ ጋር ፌብራሪ የፈረንጆች ፌብራሪ ወር መጨረሻ አካባቢ የተደረገ ኢንተርቪው አሁን ላይ ተለቋል። ያን ኢንተርቪው ማንበብም ማድመጥም ከፈለጋችሁ ወደ ኤክስ ገጽ ገብታችሁ መመልከት ትችላላችሁ። የስፔን ሚዲያ ምሽቱን እየተቀባበለ ነው የሚገኘው። በእግር ኳስ ሕይወቴ፣ ትልቁ ምኞቴ ለኤጀንቴም ነግሬዋለሁ፣ ከሪያል ማድሪድ ጋር እንዲያገናኘኝ ወይም በሪያል ማድሪድ ማሊያ መጫወት ራሴን በነጩ ማሊያ ውስጥ ማየት እፈልጋለሁ፣ እና ወደ ማድሪድ መዘዋወር የሁል ጊዜም ህልሜ ነው። ነገር ግን የሌሎች ክለቦች ጥያቄንም ለመቀበል ዝግጁ ነው፣ ግን ፍላጎቴና ምኞቴ በርናባዩ መጫወት ነው የሚል ጥቆማ ሰጥቷል። ይሄ ጉዳይ ምናልባት የአርሴናል ኃላፊዎችን ያበሳጨም ያናደደም ይመስላል። ይሄን ጉዳይም በተወሰነ መልኩ አንስቷል። ግን አርሴናል ይሄንንም ተጫዋች የማስፈርም በቀጣይ የትልቁ ሳመሪ ዝውውር መስኮት እድሉ ሰፊ ነው። አሁን ላይ ግን የማርቲን ዙቢመንዲ ወደ አርሴናል የመምጣቱ ጉዳይ በተደላደለና ምቹ በሆነ መንገድ ላይ እንደሚገኝ ነው ኦርኒስተን ያረጋገጠው። ይሄ ማለት ደግሞ አርሴናል በቀጣይ የውድድር ዓመት በአማካዩ ስፍራ አዲስ ፊት የማየት እድላችን አሁን ላይ ሰፊ እየሆነ መጥቷል። ቡድኑ ከዙቢመንዲ በኋላ አጥቂ ከአጥቂ በኋላ በማርቲኔሊ ፖዚሽን ያተኩራል። ግን አሁን አሁን ደግሞ አርሴናሎች የጋብሪኤል መጎዳት፣ የዊሊያም ሳሊባ የኮንትራት በተወሰነ ሂደት አለመፋጠኑ፣ በተመሳሳይ ለጋብሪኤል የሚቀርበው ከሳውዲ ፕሮሊግ ጥያቄን በመመልከት ወጣትና ጠንካራ ተከላካዮችን ፍለጋ ወደ ገበያ ወጥቷል። የንሰንን ዲን የንሰንን ከበርንማውዝ ለማውጣት ለማምጣት ሊቨርፑልና ቼልሲን ተቀላቅሎ ዝውውሩ ላይ የራሱን ጥረት ጀምሯል። አርሴናልም እንግዲህ የዚህ ስፔናዊውን ወጣት ተከላካይ ለማምጣት ሚካኤል አርቴታም ተቀላቅሏል። ዝውውሩን በቀጣይ ሳመር የምናየው ነው የሚሆነው። አሁን ላይ ግን ትልቁ ትኩረት ማርቲን ዙቢመንዲ መንዲ ነው ከሪያል ማድሪድ ይልቅ ኤሜሬስ ማረፍ መሆኑ እድል ሰፊ እንደሆነ በምሽቱ ፕሮግራም አረጋግጠናል። ምንጭ ዴቪድ ኦርኒስተን ገብታችሁ በኤክስ ገጽ ዝርዝር ጉዳዮችን መመልከት ትችላላችሁ። ቶማስ ፓርቴ በኤምሬትስ በቀጣይ የውድድር ዓመት የሚያቆየውን ኮንትራት ለመፈረም ከጫፍ ደርሷል። ብቃቱ እንደ ዘንድሮ የውድድር ዓመት ከሆነ ደግሞ ተጨማሪ አንድ ዓመት ኮንትራት ቀጣይ የውድድር ዓመት ማብቂያ በተመሳሳይ ወቅት በዚህም ወቅት ያገኛል ማለት ነው። በአርሴናል በኩል ያለ ወቅታዊ መረጃ ይህን ይመስላል። ፕሮግራማችንን ላይክ አድርጉ አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን፣ ኤዶም ለምታደርግልን የሱፐርታንክስ ድጋፍ ከልብ ከልብ እያመሰገንን የሌሎቻችሁንም ተሳትፎ በእጅጉ እንፈልጋለን። በሱፐር ታንክስ ድጋፍ አድርጉ። ሰላም ቆዩ።